ሰላም ሰላም፣ ውድ የቻናላችን ቤተሰቦች እንዴት ናችሁ? ያው ዛሬም እንደተለመደው በሌላ ቀውጢ እና እያበረ ቪዲዮ ተመልሰን መጥተናል። ዛሬ እንግዲህ ሲንዲ የምንሰራው ቪዲዮ ምን እንደሆነ አታውቅም። ሶ ሰርፕራይዝ። መጀመሪያ ሰላም ብያችሁ። ሰላም ቤተሰብ፣ እንዴት ናችሁ? አለሁላችሁ። ምን አባን የሚያስገርም ምን እንደምንሰራ አልነገርኳትም እና ምንድን ነው የምንሰራው እያለች ጨቀጨቀች። ነው ዛሬ ለአንቺም ለካሜራ ማናችንም ሰርፕራይዝ አለን። እሺ። አይ ዛሬ እንግዲህ ቤተሰቦቻችን በረምት ታያችኋለሁ ዛሬ ዥዋዥዌ ያለበት ቦታ ይዣት የመጣሁት በምክንያት ነው። ብስብስ ከዚህ በፊት ከሳምንት በፊት የሰራነው ቪዲዮ ላይ ልጅነቴን እንደ ማንኛውም ኢትዮጵያዊ ኖ ያሳለፍኩት ብላኛለች። እንደዛ ከሆነ ለምን እንደ ማንም ልጅ ማሳለፍ ለምን ቼክ አናደረግም? በሚል ሀሳብ ተነሳስተን ሁለት ነገሮች ይዘን መጥተናል። የመጀመሪያው ዥዋዥዌ ነው ሁለተኛው ደግሞ ጥያቄ ነው እንቆቅልሽ ጥያቄዎች አዘጋጅቼልሻለሁ ኦ ማይ ጋድ እነዚህ እንቆቅልሽ ጥያቄዎች ግን ከባድ ሳይሆኑ በቃ ልጅ እያለን ኤሌመንተሪ ላይ ምናምን የጠየቅናቸው እኔ አልተማርኩም ሳይሆን ደግሞ አሪፍ የሚያደርገው ምንድን ነው መሰለሽ የተዘጋጀልሽ ሀያ ጥያቄ ነው 15 መመለስ ከቻልሽ 2000 ብር ይሰጥሻል ብር ይሰጥሻል እየቀለድኩ አይደለም ማርያም። እንዴ? አዎ ምን አይነት እውቀት እንዳለኝ በቃ የልጅነት ማለት ኤሌመንተሪ ላይ ምናምን የጠየቅናቸው ጥያቄዎች ናቸው። ኤሌመንተሪ ላይ፣ ኤልኬጂ ላይ ምናምን የመለስናቸው መልሶች ናቸው። ስለዚህ ወደ ጥያቄዎቻችን ንግባ። ከጥያቄዎቻችን በፊት ግን ይሄን ዩቲብ ቻናል ሰብስክራይብ ላይክ ሼር ማድረግ እንዳረሱ እንግዲህ፣ ይህን ሁሉ ነገር እኔ ሁለት ሺህ ብሬን ወጪ አድርጌ ዥዋ ዥዋ የመጫወቻው። ለመጨረሻ ጊዜ ዥዋ ዥዋ የተጫወትሽ መቼ ነው? ልጅ በጣም ሮጊት ነኝ እያለች ነው። በዚ አጋጣሚ እንቆቅልሽ ምን አውቅል ከእናቷ ሆድ ወጣ፣ እናቷ የምትመታ እንዴ? እስኪ ማርያምን፣ የምሬ ነው። ሽሮ ከእውቀት ነጻ እኮ ነች። እንግዲህ ማርያምን አማርኛ ትምህርት አሉ ስፖርት መከረበት። ከቻልሽ ይሄንን እንደ እንትን እንደ መልስ ይዝልሻሉ። ምን የመጀመሪያው ጥያቄ ስትሸል ከእናቷ ላገዛት አዎ፣ ምን ችግር ጠዋት እንደ ሞክሪ እያልኩ ልብስ ለማንኛውም የመጀመሪያው ጥያቄ አልተመለሰም። ከእናቷ ሆድ ወጣ እናቷ የምትመታ እየው ምንድን ነው? ክብሪት ክብሪት ነገርኩ እና ማት ወደ ሁለተኛው ጥያቄ እንለፍ። እዚህ በኋላ አማርበታለሁ ችግር የለውም። እኔ እንቆቅልሽ አለሁ እኔ አላቅም። እውነት ለመናገር ማትያስ ገብርኤልን አላቅም ልመልስልህ። ችግር የለውም። እንደ ማንኛውም ልጅ እንደ ማንኛውም ልጅ ጭቃ ቦታው እንጂ እኔ እንቆቅልሽ እኔ እንትን አላልኩም። ትወዛወዥብኝ ምርም ትወዛወዥብኝ። እሺ፣ ሁለተኛው ጥያቄ ሲጮህ እንዳንበሳ ሲተኛ እንደ ሬሳ እንትን ድመት አይደለም፣ ሽጉጥ ከሁለት አንድ ተመልሷል። ሲጮህ እንዳንበሳ፣ ሲተኛ እንደ ሬሳ ጠመንጃ ነው። ሁለተኛው መልስ ተመልሷል። ስለዚህ ከሁለት አንድ መልሳለች ጠመንጃ ከዚህ በኋላ ሰራ ጥያቄ መመለስ ከቻል ሁለት ሺህ ብር ያንቺ ይሆናል ማለት ነው። አረ እኔ ምሬ ነው። ሶስተኛ ጥያቄ ኩልተኩላ ጥያቄ ኩል ተኩላ ገበያ የምትወጣ ባቄላ የሳይ ከሶስት ሁለት ተመልሷል። ወደፊት እንደ ወደፊት። አራተኛ ጥያቄ ከላዩ በድን ከታቹ በድን መሀሉ ነፍሳድን፣ እሳት ከሰል ከላዩ በድን ከላዩ በድን ከታቹ በድን ማሉ ነፍሳድን። ተመስገን ነው። እሷ ሳትመልስ ሲቀር እኔ ደስ ይለኛል። ወይ ዘ ማለት ነው። ምክንያቱም ሁለት ሺህ ብር ነው ሉዝ የማደርገው። ይሄ የአንደርስታንድ ሁለት ነው ሳትኩት። እሺ ከ ከ አራት ጥያቄ ሁለቱ መልሻለሁ ሁለቱን አልመለስኩም። እሺ ምን ታሽቃብታለህ? መልሱ ምጣድ አክምባሎና እንጀራ ምታልልህ ነበረ። ምን ያዘሽ? ወደ አምስተኛው ጥያቄ እናልፋለን። አምስተኛው ጥያቄ በሯን ዘግታ የምታጨበጭብ ምግብ የሚበላ የሚበላው እንጀራ። ወደ ከአምስት ጥያቄ ሁለት መልሳ ሦስት መልሳለች። ሁለት ስታለች ከዚህ በኋላ ሶስት ጥያቄ ከሳች፣ አራት ጥያቄ ከሳች፣ ኮንታ ገባሽ። ይኸውልህ፣ ያስፈራራኛል። ይኸውልህ፣ ምን አገባ። በጣም ቀላል ቀላል ጥያቄ ነው እኮ እየመለስኩልማ። እሺ ጀመ ነገርኩኩ ማቆኒ እንደዚ አኔ ኳስ ቴዘር ሱዚ ይሄ ኮርኪ እንደዚህ ነው የተጫወትኩት። ጀመ እሺ፣ ለማንኛውም ወደ ስድስተኛ ጥያቄ እናልፋለን። ስድስተኛው ጥያቄ ምግቧ የሚጣፍጥ ጦሯ የሚያሳብጥ ምግቧ የሚጣፍጥ ጦሯ የሚያሳብጥ። እሺ እንት ዶሮ ዶሮ ዶሮ ጦር አላት እንዴ? ዶሮ ጦር አላት ጦር? ማስቲካ ብትሽ ይቻልኛል። ዶሮ ከምት ክትፎ፣ አረ መዳን ያለው ብዬ እንደው። ምን አድርጌ ነው ከዚህ ልጅ ጋር? ለማንኛውም ስድስተኛው ምግቧ የሚጣፍጥ ጦሯ የሚያሳብጥ ንብ ነች ነው። እኔ ንብ አልወድም። ማራቶ ጅም እኔ አልሄድም። እውነት እኔ አልሄድም። ማራቶ ጅም በፊት ወድ ነበር ከነደፈችኝ በኋላ ማር ጠላው፣ ጠላው በቃ። ሁለቴ ነድፋኛለች፣ አልሄድም። እንኳን ነደፈችሽ። ስድስት ከስድስት ጥያቄ ሶስት መልሳ ሶስት አግኝታ ወደ ሰባተኛው ጥያቄ እየገባ ነው። ሰባተኛው ጥያቄ ብሄድ ብሄድ የማይደክመው ቢሄድ ቢሄድ ጥላ። አሁን ልክ ናት እኮ ጥላ፣ የማይደክመው ጥላ የማይደክመው ቤር ቤር ማለት ልጅ ሎጂካል በቃ ልጅነት ልጅ እያለን የጠየቅናቸው ጥያቄዎች ትምህርት ቤት የተማርናቸው ጥያቄዎች ናቸው። ሌላ ምን አለ? ጥላ የአርባ ቀን እድሌ ነው እኔ። አረ አረ እየሄድክ ካሜራማን እኔ የተናገረ ነው እሺ፣ ለማንኛውም የማይደክመው ወንዝ ነው፣ ያው ነው ምንም ያው አይደለም። ወረ ስምንተኛ ጥያቄ እናልፋለን። ከሄድለም በጣም ቴር ነው። ጥላ ሳይሆን እኮ እግዚአብሔርን። አሁን የሶስተኛ ክፍል ልጅ አምጥቼ ብጠይቀው ከ20 20 የሚመልሰው ጥያቄ ነው። እነሱ ናቸው። አሁን ያውን ነው የተሻሻሉት ትምህርት። እሺ፣ ስምንተኛ ጥያቄ። ሲገዙት ጥቁር፣ ሲጠቀሙት ቀይ፣ ሲትሉት ግራጫ ቃሪያ ኧረ ና ተመለስ። በቃ ወይኔ፣ አትረጋጋ ሲገዙት ጥቁር ሲጠቀሙት ቀይ ሲጥሉት ግራጫ። ግራጫ አይደለም ግራጫ ነው፣ ግራጫ የሶስቱንም ከለር ነው የሚይዘው። ሲገዙት ጥቁር ሲጠቀሙት ቀይ ሲጥሉት ግራጫ ነጭ ልበልሽ ከሰል እሺ አ እሱ ነው እያስታወሳት ያለው ባይዘው ነው ግራጫ ነው ጥቁርም አለው ቀይም አለው ምናምን ምን ሆነሽ ነው አንቺ እሺ ቀጣይ የምትመልሰው ጥያቄ ማለት ነው በጣም ቀላል ጥያቄ ነው የምትጠይቃት ባትወዛወጂ ጥሩ ነው አዎ ባትወዛወጂ ጥሩ ነው ምንድን ነው ቢሰበርስ እሺ ዘጠነኛ ጥያቄ ሲሄድ አገኛት ሴት አገኘኋት፣ ሴት አገኘኋት፣ ሴት አገኘኋት ስንመለስ ጠዋት። እውነት አውቆ ነበር ግን፣ ሴት አገኘኋት ስንመለስ ጠዋት። አንቺማ እንደዚህ ሆነሽ ነው የተወለድሽው? አይደለም፣ ልጅ ነበርሽ ግን አዎ፣ አይመስለኝም። እሺ፣ እሺ ጥላ ለማንኛውም ሴት አገኘኋት ስመለስ አጠዋት ጥላ ብላለች። በትክክል ተመልሷል። ጥላሽ ጥፍት ይበል ጤዛ ነው። ማሪያም ነብይቲ እኔ ጥላሽን እየጣልሽ እየዞርሽ እያገኘሽው ከሆነ እኔ አላቅም። እሺ ወደ ቀጣይ ጥያቄ እናልፋለን። አስራኛው ጥያቄ እንደውም ጎበዝ ነኝ። እውነት እኔ ጎበዝ ነኝ። ይሄ እራሱ ግማሾቹን በመመለስ እውነት ቤቴ ሀገሬ ሀገሬ ናረሳት። እሺ፣ አስረኛው ጥያቄ ልጅቷ ብቅ ጥልቅ፣ እናትዮዋ ቆም አድርግ። ወይ ጣጣዬ ወይ ሙሉ ነሽ አለም ነሽ። ልጅቷ ብቅ ጥልቅ፣ እናትዬ ቆማ ማድረቅ። ለማንኛውም ሙቀጫና ዘነ ዜናው ነው። እሺ ወደ ቀጣይ ጥያቄ እናልፋለን። አስራ አንደኛ ጥያቄ ትንሽ ትንሽ ምላጭ አገር ትላጭ እሰይ የሳይ እሳት ተመልሷል። ወደ ቀጣይ ጥያቄ እናልፋለን። እናቷ ጥቁር ልጆቿ ነጫጭ። ሲኒና ጀበና። ወራባስማ ወራባስማ ወራባስማ። እሺ፣ ሁለት መንታ እኔ ልቅ ደም ምንድን ምን ምን? እሺ፣ ሁለት መንታ እኔ ልቅ ደም እኔ ልቅ ደም ጥርስ ምላስ። ለማንኛውም የሳሲሁን ስንት ጥያቄ ደሳትሽ በኋላ እነግርሻለሁ። እሺ የመጨረሻ እኔ ልቅደም እኔ ልቅደም እኔ ልቅደም ሁለት ሺህ ብር እንደ እንደ እሺ የኔ ነው ግን ከኔ በላይ ሰው ይጠቀምበታል? አስራ አራተኛ ጥያቄያችን ነው። የኔ ነው ግን ከኔ በላይ ሰው ይጠቀምበታል? የአንቺ የሆነው ከአንቺ በላይ ሰው የሚጠቀምበት ነገርሽ ምንድነው? ሰው አረ፣ እናት እኔ በዳና ነኝ። እኔ እቺ ልጅ ምንም አልቻልኩት። እሺ ተመስገን ነው። ከአንቺ በላይ ሰው የሚጠቀምበት ስምሽ ነው። ከኔ ነው። የኔ ስም ይሆናል መቼም እ ተጠቀሙ ቁጥባችሁ፣ ቁጥባችሁ ተጠቀሙ። እሺ አስራ አምስተኛው ጥያቄያችን በእንግሊዘኛ ሲጠሩኝ የሌሊት ወፍ ነኝ፣ በአማርኛ ሲጠሩኝ ግን የሰውነት ክፍል ነኝ። እኔ ምንድን ነኝ? የሌሊት ወፍ የሚባል የሰውነት ክፍል አለን እንዴ? አለን። የሌሊት ወፍ በእንግሊዘኛ ሲጠሩኝ የሌሊት ወፍ ነኝ፣ በአማርኛ ሲጠሩኝ ግን የሰውነት ክፍል ነኝ። ሁለት ሺ ብር እናት፣ በአባቴ ጆሮ፣ ጆሮ። በእንግሊዘኛ የሌሊት ሶፍ ነው ኢር። በእንግሊዘኛ የሌሊት ሶፍ ነው። ይሄን ይሄን መልስ እስኪ፣ አንተ መልስ እስኪ። እሰጣታለሁ ሁለት ሺህ ብር። ለምን መሰጣት አለ? አለምሩ፣ አለምሩ፣ አለምሩ ችግር የለውም። ያ መልስልኝ፣ ማሬ ነው። ለማንኛውም በእንግሊዝኛ ሲጠሩኝ የሌሊት ወፍ ነኝ፣ በአማርኛ ሲጠሩኝ የሰውነት ክፍል ነኝ። ባት ማን እንዳት ይብራዘል ባዝማደግሞ ጥያቄዎቹን ያወጧቸው እግዚአብሔርን ጥያቄዎቹን ያወጧቸው ለየልጆች ጥያቄ የሚጠየቅበት አለ፣ ዩቲውብ ላይ ምናምን ለህጻናቶች እንትን የሚሰራ በአኒሜሽን የሚሰራ ከዛ ላይ ነው ያወጡት። እሺ፣ ወደ 16ኛ ጥያቄ ስናልፍ፣ ነጭ ስፖርተኛ ተገልብጦተኛ፣ ነጭ ስፖርተኛ ተገልብጦተኛ። አባራቴን ካልመለስ ጂክቻል ሁቻ ነጭ ስፖርተኛ ተገልጦታል እነ ታቋል ነው። ተረጋጋ ተረጋጋ። ጆይ ጃ ወይ ጁቴ ወይ ጁቴ ወይ ጁቴ ኧረ በሰማአም የሚያሳዝነው ነገር መመለስ ብትችልም ያልመለሰችሁ ስለሚበዛ ያሮን ነው ጥያቄውን እንጨርስ ብለን እንጂ አስር ከመለሰች እኮ አንድ ሺህ ብር ተሰጣታል። ቴንክ ዩ እሺ አስራ ሰባት ጥያቄ መንገድ ላይ ቁጭ ብላ ሽንኩርት የምትልጥ የምትባላለች። መንገድ ላይ ቁጭ ብላ ሽንኩርት የምትልጥ ቢላ ምን ሲንዲል ነበር። እሺ የመጨረሻ ሞክሪ። ግን ፈጣሪ ወደኛል በብዙ ነገር አዩት። ፈጣሪ ሁለት ሺህ ብሬን ሴቭ አረጋልኝ። ቴንክ ዩ ሎርድ ቴንክ ዩ ጋድ መንገድ ላይ ቁጭ ብላ ሽንኩርት የምትልጥ። እሱማ አውቄ ነው። እሺ፣ የለም። መንገድ ላይ ቁጭ ብላ ሽንኩርት የምትልጥ። አንተ አታውቀውም። አውቀው ነበር ግን፣ እንቅፋት እንቅፋት እንቅፋት እንቅፋት፣ ድ እንቅፋት እየሄድሽ ያደናቅፍሻል። ላጣሽ ማለት ነው። እንግዲህ መጠየቅም ካለባቸው መጠየቅም ካሉባቸው አስተማሪዎቻችን ናቸው፣ መጠየቅ ያለባቸው። ምክንያቱም እንደዚህ ብሎ ነው ያስተማሩን። እኔ አማርኛ አስተማሪን ሎኬሽን ምናምን ሰጥሻለሁ፣ ሄደሽ መጠየቅ ከፈለግሽ። አስራ ስምንተኛ ጥያቄ፣ ወደ ላይ ከወጣ የማይመለስ ወደ ላይ ምን እንዳለች ታውቃለህ? እ ከት ይደረጋል፣ እሱ አይመለስም። እንዴት ታዲያ መድሃኒዓለም ምን? ይቺ በጣም ባለጌ ነች፣ እቺ እግዚአብሔርን። መድሃኒዓለም ምን? ሸረሪት ምናምን እንዳትልኝ። መልስ በጣም ቀላል ጥያቄ ነው። እግዚአብሔር ወደ ላይ ከሄደ እኮ አይመለስም። ወደ ላይ ከወጣ የማይመለሰው እድሜ ነው። መመለስ ከቻለች ብለን እንድትጮ ሲዘን አትመጣም። እሺ አስራ ዘጠነኛ ጥያቄ ሴድ ሺህ ገዳይ ሲመለስ ሺ ገዳይ ስሄድ ሺ ገዳይ ሲመለስ ሺ ገዳይ። በፍቅሩ ሰው ገዳይ ፍቅር ነው። ፍቅር ፍቅር ፍቅር ይዞኛል። ወይኔ ጉዴ፣ ምን ይሻለኛል? ለማንኛውም መልስልኝ በማርያም አዩ፣ ማርያም በሃያ አንድ ናት። እዩ መልስልኝ። ይችን ምን ምን ጥያቄ ስሄድ ሺ ገዳይ ሲመለስ ሺ ገዳይ፣ ሴድም ሲመጣም ገዳይ ነው እሱ ነበር መጠየቅ የነበረብኝ። ያው ናችሁ ማለት ነው እኮ ሁለታችሁ። ትናንት ያወቅከው። ትናንት ልመልስላችሁ። ሴት ሺህ ገዳይ ሲመለስ ሺህ ገዳይ፣ ወፍጮ ወፍጮ ወፍጮ። የድንጋይ ወፍጮ ማለት ነው። ርን ይላል ስንት ስንዴ የገደለ ርን? ሲል ድጋሚ። ሌላስ? እንዴ! ዩ አንደርስታንድ። ትላንት ነው ያወቀው እሱን። ጋይስ፣ እውነት፣ እውነት። ትላንት ነው ጥያቄ ሲያወጣ ከልጆቹ ተምሮ ነው እንጂ እሱም የእኛ ቢጤ ነጭ ንፍጥ። ቢያንስ 15 ምናምን የሚሆነው መልስ ነበር። የመጀመሪያ ማን ነው? የመጨረሻ ጥያቄ የመጨረሻ፣ ዘ ላስት ኤሊስ ጥያቄ። ሲቀመጥ ረጅም ሲቆም አጭር፣ ሲቀመጥ ረጅም ሲቆም አጭር፣ ሲቀመጥ ረጅም ሲቆም አጭር ማቲያስ፣ ማቲያስ ነው ማርያም። እሺ፣ ሲቀመጥ ረጅም ሲቆም አጭር ምንድን ነው ታዲያ? እየው አግዘኝ እንጂ የመጨረሻ ጥያቄ ነው። ሲቀመጥ ረጅም ሲቆም አጭር ባለጌ! ወንበር ነዋ! ባለጌ! ወንበር ተስፋለሽ ወይስ ልመልሰው? ገመድ ሲቀመጥ ረጅም ሲቆም አጭር እኮ ነው ያልኳት። ዱላ ሲቀመጥ ረጅም ሲቆም አጭር። እሺ አንተ ኩታራ። ለማንኛውም ሲቀመጥ ረጅም ሲቆም አጭር ውሻ ነው። ታንክ ዩ ሶ ማች ነው ውሻ። ሲቀመጥ እንዴት ነው የሚቀመጠው? ዝርግፍ ነው። እንደዚህ ነው እንጂ በሁለት እግሩ ቁጭ ል እና ሁለት እጁ እንደዚህ ያረጋል ያኔ ይረዝማል። ልክ ብድግ ሲል ደግሞ እንደዚህ ነው የሚሆነው። ልክ እንደ አንቺ ውሻ። ዶግ ዶግ ዶግ። ለማንኛውም ሁለት ሺህ ብራችን ደስ በሚል ሁኔታ ተርፏል። በጣም እግዚአብሔርን በጣም ነው ደስ ያለኝ። የመለሰችው ስንት ጥያቄ እንደሆነ፣ ስንት ጥያቄ መልሻል? አንመልሻል? ማርያም መልሻል እንግዲህ አስርሽን ይዘሽ እዛ እስር ቤት ግቢ። አስርሽን ይዘሽ እንደዚህ ብሎ ነገር የለም፣ ደንብና ግዴታዎች ተፈጻሚነት አላቸው። አንድ እሺ፣ አንድ እሺ ጥያቄ አስር ጥያቄ ነው። ስምንት ጥያቄ መልሳ ሁለት ሺህ ብሩን አታለች ምናምን። አልሰግናትም፣ ችግር የለውም ግን መሞከሬም አንድ ነገር ነው። ነግሬሀለሁ። እናንተ ስንት መልሳችኋል? እናንተ ስንት እንደ መለሳችሁ ኮመንት ላይ ጻፉልኝ። በታማኝነት ማለት ነው። ምንም አጭበርበር ምናምን አይቻልም። ስንት ጥያቄ መልሳችኋል? እሱን ኮመንት ላይ ጻፉልኝ። የዛሬው ፕሮግራማችን እንዴት ነበር? ምንም አይልም። ቆንጆ ነበር። አለማወቅሽ ነው፣ አወቅሽበት አይደል? ኃጢአት አይደለም። ማንም እናት ሆድ ውስጥ የተማረ ስለሌለ። What is your name? My name is Derbe። ለማንኛውም የዛሬው ፕሮግራማችን ይሄን ይሄንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ይሄን YouTube ቻናል subscribe፣ video ላይክ፣ ሀሳብ አስተያየታችሁን ኮመንት ላይ መጻፍ እንዳትረሱ። እንወዳችኋለን። የማይቻችሁ ባይ ባይ። እኔ ልጅ እያለሁ ማለት ነው ከሁሉ የሚመቸው ጅቧ ጅቦ ነበር። ከዛ ሸርተቴ ማርና ሁሉ